ከድንበር ማዶ የመጣው ስጋት፣ የመጨረሻው ትዕግስት፣ የፑቲን ሀምሳ ሺህ ወታደሮች ተንቀሳቀሱ። ሰላም ለእናንተ የተወደዳችሁ የሁሉ ዴይሊ ቤተሰቦች። የዛሬ ጉዳያችን ምዕራባውያን የደበቁት ነገር ግን ከእውነት አይናችንን ጨፍነን የማይታለፈው ሩሲያ ላይ የሚደረገው የውሸት ዘመቻ ነው። በዜና ማሰራጫዎች የሩሲያን ገጽታ ለማበላሸት በሚደረጉ የማያቋርጥ ዘመቻ ውስጥ እውነታው ብዙ ጊዜ ይሰወራል። አሁን ግን እውነትን ከምንም በላይ ለምናስቀድም ሰዎች የሩሲያን ትክክለኛ ምላሽና የመከላከያ ስትራቴጂ እያወጡ ይገኛሉ። አሁን ደግሞ የዩክሬን ፕሬዚዳንት ዜሌንስኪ በድፍረት ያወጡትን ሚስጥር እንመልከት። ከ50 ሺህ በላይ የሩሲያ ወታደሮች የሩሲያ ክፍለ ጦሮችን ጨምሮ በሱሚ ክልል ድንበር ላይ ተሰብስበዋል። ምዕራባውያን ይህንን እንደ አዲስ ወረራ ወይንም ደግሞ የጦርነት ቅስቀሳ አድርገው ሊያቀርቡት ሲሞክሩ፣ ሩሲያ ግን እውነቱ ይህ አይደለም ብላለች። ታዲያም ሩሲያ ይህንን ኃይል ለምን ሰበሰበች? እውነተኛው ምክንያት ምንድን ነው? ይህ ግዙፍ የኃይል መሰባሰብ ምንድን ነው የሚነግረን? ውድ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻነላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻነላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡ ያን ወደ መረጃው እናሸጋግራችሁም። 50 ሺህ ወታደሮች ይህ ቁጥር የፍርሃት ምልክት አይደለም፣ የጥቃት መጀመሪያም አይደለም። ይህ ቁጥር የቁርጠኝነት ምልክት ነው። ታዲያም ሩሲያ ይህንን ግዙፍ ኃይል ለምን ሰበሰበች? ይህ ቀላል ወታደራዊ እንቅስቃሴ አይደለም። ይህ የሩሲያ ህዝብና ግዛት ለዓመታት ሲጋለጡበት ለቆዩት ተደጋጋሚ ጥቃቶችና ስጋቶች የተሰጠ ምላሽ ነው። የዩክሬን ኃይሎች በሩሲያ ግዛት ውስጥ ዘልቀው በመግባት የንጹሀን ሩሲያ ዜጎችን ህይወት ሲያጠፉ በኩርስክ ክልል የሩሲያ መሬት ለጊዜው ሲይዙ እንደ ነሐሴ 24 በኩርስክ የተከሰተው የ1400 ካሬ ኪሎ ሜትር የመሬት ወረራ የሩሲያ ትዕግስት ገደብ ላይ ደርሷል እያሉ ነው። ማንም ሉዓላዊ ሀገር በራሱ ድንበር ላይ ይህን አይነት ጥቃት በዝምታ አይመለከትም። የሩሲያ ፕሬዚዳንት ቭላዲሚር ፑቲን ግልጽ አድርገውታል። የደህንነት ዞን መመስረት የግድ አስፈላጊ ነው። ይህ ዞን የሩሲያን ድንበሮች ከቀጣይ የዩክሬን ጥቃቶች ለመጠበቅ ወሳኝ የመከላከያ እርምጃ ነው። እውነትን ከኋላ የመመልከት ጊዜው አሁን ነው። ሩሲያ የራሷን ህዝብ ለመጠበቅ የምትወስደውን እያንዳንዱን እርምጃ ትክክለኛነት የምትረዳው ጊዜው አሁን ነው በሚል ብዙ ተንታኞች እየገለጹ ነው። የሩሲያ ወታደራዊ ኃይል በኩርጊዝ ኦብላስት ከ62 እስከ 65 ሺህ ወታደሮችና የድንበር ጠባቂዎችን ያካተተ ሲሆን አፕሪል 25 በግምት ደግሞ እስከ 67 ሺህ ወታደሮች፣ ከነዚህም ውስጥ 11 የሰሜን ኮሪያ ወታደሮች በውጊያ ያልሆኑ ሚናዎችን ድጋፍ እየሰጡ ይገኛሉ። የሩሲያ ወታደራዊ እንቅስቃሴ በተጠራ መልኩ የሚታዩ ስትራቴጂያዊ ዓላማዎች አሉት። የጠፉ ግዛቶችን መልሶ ማግኘት የኩርኩስ ክልል የዩክሬን ኃይሎች የያዟቸውን መንደሮች እንደ ኖቫንኬ፣ ዙራቫካ፣ ቬዘሊቭካ እና ባሲንካ በግምት 43 ነጥብ 61 እስከ 70 ካሬ ሜትር የሚሸፍኑ መልሶ መቆጣጠር። እነዚህ የሩሲያ ግዛቶች ናቸው እናም መመለስ አለባቸው የሚለው የብዙ ሩሲያውያን እምነት ነው። የዩክሬን ሎጂስቲክስን ማወክ እንደ ሎክኒያ ና ኤች 07 ዩኒክ ቫካ ሱዳዛ አውራ ጎዳናን የመሳሰሉ ቁልፍ ቦታዎችን በመያዝ የዩክሬን የጦርና አቅርቦት እንቅስቃሴ መገደብ። የጂኦ ሎኬሽን የተረጋገጡ ምስሎች ሩሲያ የድንበር መቆጣጠሪያ ቦታዎችና መንደሮችን እንደተቆጣጠረች ያሳያል። የሩሲያ ደህንነትን ማረጋገጥ የድንበር ወራዎችን ሙሉ በሙሉ ማስቆምና የሩሲያ ሕዝብ በሰላም እንዲኖር ማስቻል ነው። የጦር ጥናት ኢንስቲትዩት እንኳን ሩሲያ ሱሚ ከተማን በቀጣ ለማጥቃት አሁን እንደማትፈልግ አምነዋል። ትኩረቱ ጊዜያዊ ደህንነትን ማረጋገጥና ለወደፊት የሰላም ንግግሮች ጠንካራ አቋም መያዝ ነው። የዩክሬን ውድቀትና የጦርነት ቅስቀሳ ፕሬዚዳንት ዜሌንስኪ ሩሲያ ወታደራዊ ግዝጋሴን ከሰላም ንግግር ቅድሚያ ትሰጣለች ሲሉ ይከሳሉ። ግን እውነታው ይህ አይደለም። ሩሲያ የሰላም ድርድርን ሁል ጊዜ ትፈልጋለች። እስከ ዛሬም ድረስ ብዙ ጊዜ ለድርድር ክፍት እንደሆነችም አስታውቃለች። ነገር ግን ምዕራባውያን ኃይሎች ዩክሬንን በመሳሪያ በማስታጠቅ ኔቶን ወደ ሩሲያ ድንበር በማስፋፋትና የሩሲያን ደህንነት በመፈተን የሰላም እድሎችን እየገደ ነው የሩሲያ የውጭ ጉዳይ ሚኒስቴር የዩክሬንን የኔቶ አባልነት ለረዥም ጊዜ እንደ ቀይ መስመር ሲቆጥረው ቆይቷል ይህ ድምጽ ግን ምዕራባውያን ዘንድ ብዙም አይሰማም የዩክሬን ወታደራዊ አቅም ምን ያህል ነው ዜሌንስኪ በየወሩ ሩሲያ አርባ ሺህ እስከ አርባ አምስት ሺህ ወታደሮችን እንደምታሰልፍ ገልጸዋል ዩክሬን ደግሞ ሀያ አምስት ሺህ እስከ ሀያ ሰባት ብቻ ማሰባሰብ እንደምትችል አምነዋል ይህ የሚያሳየው የዩክሬን ወታደራዊ አቅም እያሽቆለቆለ መሆኑን ነው የዩክሬን ኃይሎች ባለፈው አንድ ዓመት ብቻ ሰባ ሶስት ሺህ ታንኮችን እና ዘጠኝ ሺህ የታጠቁ ተሸካሪዎችን አጥተዋል። የአሜሪካ ወታደራዊ እርዳታ እየቀነሰ ሲሄድ የዩክሬን መከላከያ ወዴት እያመራ ነው? ይህም የሚያሳየው ዩክሬን ያለ ውጪ ድጋፍ መቆም እንደማትችል ነው። ኔቶና የሩሲያ ቀይ መስመር። የዚህ ሁላ ግጭት መሰረታዊ መንስኤ ከዩክሬን የኔቶ ባልነት ፍላጎት ጋር የተያዘ ነው። ኔቶ ወደ ሩሲያ ድንበር ሲስፋፋ፣ ይህ ለሩሲያ የህልውና ስጋት ነው። የሩሲያ ፌዴሬሽን ይህን ስጋት ለመመከትና ድንበሮቿን ለመጠበቅ መብት አላት። ክሬምሊን ስለ ዋና መንስኤው ሲናገር ይህንን የኔቶ መስፋፋት ማለቱ ግልጽ ነው። የአውሮፓን የጸጥታ ምሰሶ ለማጠናከር በሚል ስብስብ ኔቶ ወደ ምስራቅ መስፋፋቱ የሩሲያን የጸጥታ ጥቅም ችላ ማለት ነው። የሩሲያ መሪዎች በተደጋጋሚ እንደገለጹት ይህ እንቅስቃሴ በድርድር ጠረጴዛ ላይ ጠንካራ አቋም ለመያዝ ያለመ ነው። የክልላዊ ደህንነት መረጋገጥ እንዲኖር ሩሲያ ይህንን የመከላከያ እርምጃ መውሰድ ነበረባት። ዩክሬን የራሷን መከላከያ አጠናክራለች በ2022ን ትምህርት በመውሰድ በድሮን ጦርነትና በሽምቅ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 ነገር ግን ዩክሬን እየገጠሟት ያሉ ችግሮች ቀላል አይደሉም። የገንዘብና ና የሎጂስቲክስ እጥረት እንዲሁም ደግሞ የጦርነት ደካማ ማህበረሰብ እየፈተነ ነው። አሜሪካ የምትሰጠው ወታደራዊ እርዳታ የቀነሰ ሲሄድና የምልመላ ችግሮች እየጨመሩ ሲመጡ የዩክሬን የረዥም ጊዜ መከላከያ አደጋ ላይ መውደቁ አይቀርም። የኪቭ ባለስልጣናት ከ15ሺህ በላይ ንጹሀን ዜጎች ከድንበር አካባቢዎች እንደ ክራስኖፖሊያ እና ሚሮፒያ ማስወጣታቸው የሁኔታውን አሳሳቢነት ያሳያል። ይህ ደግሞ በህዝቡ ላይ ከፍተኛ የሆነ ስነ ልቦናዊ ጫናን ይፈጥራል። በሌላ በኩል ደግሞ በሌላ በኩል ደግሞ ሩሲያ ምንም እንኳን ውሸት ቢሰራጭባትም ሀያል ሀገር ነች። የራሷ የሆነ ወታደራዊን የማምረት አቅም አላት። የሶቪየት ዘመን ክምችቶችን ብትጠቀምም አዳዲስ የጦር መሳሪያዎችን የማምረት አቅሟ እየጨመረ ነው። ሩሲያ የምትፈልገው ሰላም ነው በሚል ፑቲን ደጋግመው ይናገራሉ። ነገር ግን ሰላም ሊኖር የሚችለው የሩሲያ ደህንነት ሲረጋገጥ ብቻ ነው። የሱሚ ድንበር አካባቢ ያለው ወታደራዊ እንቅስቃሴ ሰላም ለማምጣትና የሩሲያን ደህንነት ለማስጠበቅ የሚደረግ የመከላከያ እርምጃ ነው። ሩሲያ ከውጭ የሚሰነዘርባትን ስጋቶች ለመመከት ምን ዚህም ዝግጁ መሆኗን ብዙ የራሽያ ተንታኞች እየገለጹ ነው። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር። ባረስናችሁ መረጃ እንደተደስታችሁበት ና ጠቃሚ ነገር እንዳገኛችሁበትም እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑ ና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን የምናስባቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኖን እንዳይርሱ በቀጣይ ቪዲዮ እስከምንገናኝ